እሺ፣ ማነው የምትሄደው? እኛ ሁላችንም ማን ማን? ጥጋበኛ ስለው፣ ቀና ብለህ። በስላሴ ስም ና፣ በስላሴ ስም አትሞጣ መጥ። እሺ፣ ማን ማን ያላችሁት? ዝናይ ሰምታ የለም። እንደ እኔ ዝናይ ሰምታለሁ ወይ? እሑድ። እሺ፣ አትናገር። ስም ደፍተራ፣ አቤት። እሺ፣ ሌላስ? ጠላሁ እያለ ጥላው ሌላስ? መተታይ ምሮ መተት፣ ወይ ምን አደርጋችኋት? እኔማ ቤት ከፍተዋል። ላስፈራራት፣ ቤት ድረስ መጥቼ ከፍተዋል። ምንድን ነው ቤት መተህ የምትከፍተው? ቤቷ መጥቼ ቆልፋት ሄዳለች። አንተ ቤት መጣህ እኮ ነው ጉዴን ያወቀችብኝ። በ በሩ እንዴት አድርገ ነው የምትከፍተው? በቁልፍ በቁልፌ ከፍተዋለሁ። ከዛ ምን ታደርጋለህ? ከዛ አንድ ቀን ሴትዮዋ ደውላ ኧረ ቤቱ ሳት ቆልፊ ምናምን ስትላት አይ አረጋግጣ ነው የሄደችው። አይ ቆልፊ ያለው ምናምን ስትል ኧረ እኔ ደነገኩ ምናምን አለች። ከዛ ቁልፍ ተቀየረ። እሺ ሌላስ ሌላ ማነው ሌላ ማነው ያለው? እኔ ጣላውቂ ደፍተራ ተ እሺ፣ አንተ ማን ነህ? ሰላቢ ሌላስ? የቤተሰብ ሰብዛር ሌላስ? ሌላስ? እሺ ምን አደርጋችኋት? ትዳር የለም። ትዳር የለም። እንድትይዝም አትፈልግም። በቃ አለ ይወት ዳር ወንሰራ በቃ ታመራለች። የፀጉር ቤት ሙያ አላት። ቁርስ ቤት ሙያ አላት። አንከው ወንድም ተመርቃለች፣ ግን ምንም የለም አታሰራም። አዎ፣ ይሄ ደግሞ ክፉ ነው። እሺ አንተስ ነው? ወደዚህ ና። በስላሴ። እሺ በስንት ጊዜ ያዘችኝ? ወይ ማንማን ማን ያላችሁት አይነ ጥላ። እሺ ሌላ ደብተራ መተት በተነን በተነን። ምንድን ነው የበተናችሁት? ቤተሰቡን በጠቅላላ ቤተሰብ በተናችሁ። እሷን ግን ይዛ ልጇ እንዳይሻገር ብለን ነበር አሁን አሻገረችው አሁን በሳምንቱ ተቃጠልን እግዚአብሔር ይመስገን ና ጠጋ ወደዚህ እሺ ሌላ ማነው ያለው ጥርቅም አለ ጊዜዋ ጊዜዋሌላ ያስቀራናት። ቤተሰቡ እንዳይስማሙ ወንድምና እህቷን ገደልን። አሁንም እያባላ ናቸው ነው። እሷ ግን አልቻልናትም። የወይን አምባዋን ይዛ አንተን አንተን አንተን የጎለጎልከን፣ እዛ ወይን አምባ ላይ አገኘህን። በስንት ዓመታችን እኮ ተጋለጥን። ዛሬ ሁላችሁም ነው የምትሄዱት። ሰማችሁ? ሁላችሁም በስላሴ ስም ታዛችኋለህ። እሺ ደግሞ እሺ፣ ቀናበል እኮ ነው። ና ቀናበል፣ ወረዲ። ምን አስለቃሽ ይመስል እንደው ለዛዛ ወገቧ ላይ የከረምኩት አመቴ ነው አመቴ ነው። ጥላውቂ ወገቧን ይዛ። አዎ፣ ምስጢር ሰይፈስላሴና ሳይሰስላሴ የሰኔ ጎለጎልታ የማታደርገው የላትም። ውዳሴ ማርያም አታቋርጥም። ዳዊት ሌላስ ሌላ ማን ያለው ሌላውን ታውቀኛለህ። ሀዲ አልሞቲና ጠቋርኔ ጥላዋቂ ነኝ አሁን የገባሁት እነዛ ብህላተኞች ናቸው። ሌላ ነው አንተም ተዘጋጁላችሁ ንግግር የለም። በአጋይስት አለም በስላሴ ስም አንድ ላይ ጥሩ። በሀያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሶራኤል ስም በዛሬ ዕለት በተዘከሩት በአቡነ እስትንፋሰ ክርስቶስ ስም ስማችንን የጠራን ሁላችንም ለቀን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድላቸውን በድንግል ማርያም ስም ከፍተናል። የመጨረሻችን ነው። በሰባት የጩ እናውጡ አንድ ላይ ቶሎ በል። አንድ ሁለት ሶስት አራት አይዞሽ፣ አምስት ስድስት ገንዝ እናሄድ ቅዱስ ገብርኤል ሲኦል አ እግዚአብሔር የተመሰገነ። እግዚአብሔር የመጨረሻ አድርግላችሁ በላችሁ። እግዚአብሔር የተመሰገነ ይሁን። የአቡነ እስትንፋሰ ክርስቶስ ጸሎት ጸጋ በረከት ከሁላችሁ ጋር ይሁን። ሀይዞሽ እናቴ ቁጭ በ